ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ አማን ነው። እኔ ጋ ሁሉ ሰላም፣ ፈጣሪ ይመስገን። እንግዲህ ከባለፈው የቀጠለውን ሌላኛው ቪዲዮ ደግሞ አሁንም ዛሬ ደግሞ እዚህ መጥቻለሁ ማለት ነው። እንግዲህ በባለፈው ቪዲዮ እንግዲህ ስለጨረቃ ጨረቃ ኡደቶች እንግዲህ ነው መረጃዎችን ሳካፍላችሁ የነበርኩ። ዛሬ ደግሞ በዚህኛው ቪዲዮ ደግሞ ከዚህ ከባለፈው የቀጠለውን ከዛኛው የቀጠለውን በዚህ ቪዲዮ ደግሞ የምናየው እንግዲህ ከጨረቃ ግርዶሽ ጋር እንግዲህ ተያይዞ እንግዲህ ከጨረቃ ኡደቶች ጋር ተያይዞ ስለሚፈጠሩ ክስተቶች ነው ማለት ነው። ሁለት ክስተቶች በዋናነት ይከሰታሉ አልፎ አልፎ ማለት ነው። ከነዚያ ውስጥ አንዱ የጨረቃ ግርዶሽ ነው። ሌላኛው እንግዲህ ሶላር ኢክሊፕስ ነው፣ ወይ ደሞ የፀሐይ ግርዶሽ ነው ማለት ነው። ነገር ግን ዛሬኛ የምናየው የጨረቃ ግርዶሽ ነው ማለት ነው። ብዙ ጊዜ ስለ ፀሐይ ግርዶሽ ብዙ ይባላል። ነገር ግን ስለ ጨረቃ ግርዶሽ ብዙ ጊዜ ብዙ ስለማይባል፣ እኔ ግን ዛሬ ትኩረት ያደረኩት ስለ ጨረቃ ግርዶሽ እንግዲህ በዚህኛው ቪዲዮ ደግሞ መረጃዎችን አካፍላቸዋለሁ። እንግዲህ ጨረቃ ግርዶሽ እንግዲህ ምንድን ነው እንዴት ነው የሚከሰተው የሚለውን በዚህኛው ቪዲዮ እንግዲህ በዝርዝር ነው የምናየው ነው የሚሆነው ማለት ነው እንግዲህ የፀሐይ ጨረቃ እንግዲህ ምድራችንን በምህዋር በምትዞርበት ጊዜ እንግዲህ ሁሌ ጊዜም እንግዲህ ሰርኩላል በሆነ ኦርቢት ወይ ደግሞ ቀጥታ ወይ ደግሞ ወጥ በሆነ ምህዋር አይደለም ምድራችንን የምትዞርበት ምክንያት ማነው? ስለዚህ የምህዋር መለዋወጥ ስለዚህ ወይ ደግሞ ምን አይነት ምህዋር ነው የምታደርገው ኢሊፕቲካል ኦርቢት ነው የምታደርገው ወይ ደግሞ በተለጠጠ ምህዋር ነው ምድራችንን በምህዋር የምትዞረው ማለት ነው። በዚህ ምክንያት እንግዲህ አልፎ አልፎ እንግዲህ በጨረቃ ኡደት ምክንያት እንግዲህ የጨረቃ ግርዶችና እና የፀሐይ ግርዶች ይከሰታል ማለት ነው። እንግዲህ የጨረቃ ግርዶች ማለት ምን ማለት ነው ብለን ስንል እንግዲህ የጨረቃ ግርዶች እንግዲህ ጨረቃ ምድራችንን በምህዋር በምትዞርበት ወቅት ምድራችን በጨረቃና በፀሐይ አንጻራዊ መካከለኛ መካከል ላይ ስትገባና ከፀሐይ ወደ ጨረቃ የሚደርሰውን ብርሃን ስትጋርድ የሚፈጠር ክስተት ነው ማለት ነው። ምን የጨረቃ ግርዶች ማለት እንግዲህ እንደዚህ ብለን ዲፋይ ልናደርገው እንችላለን ማለት ነው። ስለዚህ ሌላ እንግዲህ በጨረቃ ግርዶች ወቅት እንግዲህ ጨረቃ ለምን ቀይ ትሆናለች የሚለውን ደግሞ እናያለን። አሁን እንግዲህ ብዙ ጊዜ ጨረቃ እንግዲህ የጨረቃ ግርዶች በሚፈጠርበት ጊዜ እንግዲህ የሆነ ብርቱካናማ ከለር ወይ ደግሞ ቀይ ከለር ከከለር ሏ ላይ ይንጸባረቃል ማለት ነው። ብዙ ጊዜም ለዛ ነው ብለድ ሙን ነው የምትባለው ወይ ደግሞ የደም ጨረቃ ተብላ ትጠራለች ማለት ነው። ለምንድን ነው ለመሆኑ ጨረቃ በጨረቃ ግርዶሽ ወቅት ቀይ ልትሆን ልትች ወይ ደግሞ ያ ብርቱካናማ ቀይ የሚሆነው ከለር በምን ምክንያት ነው የሚፈጠረውን የሚለውን እና ያለማን ነው እንግዲህ በጨረቃ ግርዶሽ ወቅት እንግዲህ የፀሐይ ብርሃን በውስጡ ብዙ አይነት ከለሮች ይዟል። እንግዲህ የፀሐይ ብርሃን በተፈጥሮ በውስጡ ብዙ አይነት ከለሮች ይዟል። እነዚህ ከለሮች በዋናነት አጫጭርና ረጃጅም ከለሮች እየተባሉ ይጠራሉ። በተለምዶ እንግዲህ አጫጭር የምንላቸው እንግዲህ የብርሃን ከለሮች እየተባሉ የሚጠሩት ሰማያዊ፣ ቫዮሌት ከለሮች ናቸው ማለት ነው። በምድራችን ከባቢ እነዚህ እንግዲህ በአጫጭር የሚባሉ የብርሃን ከለሮች እንግዲህ በምድራችን ከባቢ አየር ውስጥ እንግዲህ በጥቃቅን ሞለኪሎች ምክንያት በቀላሉ የሚበተኑ የከለር አይነቶች ናቸው። ሌሎቹ ደግሞ እንግዲህ የብርሃን አይነቶች እንግዲህ ረዣዥም የብርሃን ከለሮች ናቸው። እነሱ ደግሞ በተለይ ደግሞ እነሱ ደግሞ ቀይ፣ ብርቱካናማ እና ቢጫ የሚባሉ ሞ እነዚህ ረጃዥም የብርሃን ከለሮች ናቸው ማለት ነው። እነዚህ ደግሞ በዋናነት እንግዲህ በአንጻሩ የምድራችን ከባቢን አየር ውስጥ በቀላሉ የማለፍ ኃይል አላቸው ማለት ነው። ስለዚህ በዋናነት እንግዲህ ሁለት አይነት የብርሃን ከለሮች አሉ። እነሱም እንግዲህ አጫጭር የብርሃን ከለር እና ረዣዥም የብርሃን ከለር አላቸው። አጫጭሮቹ እንግዲህ ሰማያዊና ቫዮሌት ሲሆኑ እንግዲህ ረዣዥሞቹ የሚባሉት ደግሞ ጠንካራ የሚባሉት የብርሃን ከለሮች ደግሞ ይሄ ቀይ፣ ቢጫና ብርቱካናማ ከለሮች እንግዲህ በረዣዥም ከለሮች ደግሞ ስትሮንግ የሚባሉ ከለሮች ናቸው። እነዚህኛው ከለሮች እንግዲህ በምድር ከባቢ አየር ውስጥ እንግዲህ በቀላሉ ውስጥ የሚያጋጥማቸውን እንግዲህ እንትኖችን ማናቸውንም አይነት ነገሮች ተቋቁመው የማለፍ ኃይል ሲኖራቸው አጫጭሮቹ በቀላሉ እንግዲህ በምድር ከባቢ አየር ውስጥ በሚገኙ ሞለኪሎች ምክንያት የሚመበተን ወይ ደግሞ ስካተር የሚሆን እድል ይገጥማቸዋል ማለት ነው። እና እነዚህ ረጃጅም ከለሮች ግን ነገ ታዲያ ምንድነው የሚሆነው ታዲያ? እነዚህ በ መሬት እንግዲህ እንዳልኳችሁ በፀሐይ በጨረቃ ግርዶሽ ወቅት በፀሐይና በጨረቃ መካከለኛ ስፍራ ነው የምትገባው። በዚህ ምክንያት እንግዲህ ከፀሐይ ወደ ጨረቃ መድረስ የነበረበትን ብርሃን ትጋርዳለች ማለት ነው። ስለዚህ ዛን ጊዜ ጨረቃ የጨረቃ ግርዶሽ ከሰ ታዲያ ይሄ ቀዩ ከለሩ ለምንድን ነው የሚከሰተው የሚለውን ነው እንግዲህ መልስ ለመመለስ ያህል እንግዲህ እነዚህ እንዳልኳችሁ አጫጭር ከለሮቹ በመሬት ከባቢ አየር ውስጥ በቀላሉ እስካተር ይሆናሉ ይበተናሉ። ነገር ግን እነዚህ ረጃጅሞቹ ከለሮች የሚባሉት እነዚህ ቢጫ ቀይና ብርቱካናማ ከለር ግን የመሬትን ከባቢ አየር በቀላሉ አርፎ ምን ላይ ያርፋሉ ማለት ነው፣ ጨረቃ ላይ ያርፋሉ ማለት ነው። ስለዚህ ሙሉ በሙሉ የፀሐይ ብርሃን ጨረቃ ላይ አያርፍም። ነገር ግን በፀሐይ በክቡ በክቡ ዙሪያ ላይ ያለው ክብ ሰርቶ አንግሊሰራና አንግሊሰራና እነዚህ ረጃጅም የሚባሉት እነዚህ ቀይ፣ ቢጫና ሰማያዊ ብርቱካናማ ከለሮች በምድር ከባቢ ውስጥ አልፈው አንግል ከሰሩ በኋላ ቀጥታ ምን ላይ ነው የሚያርፉት ማለት ነው? ጨረቃ ላይ ያርፋሉ ማለት ነው። ታዲያ እነዚህ እንግዲህ የቢጫ የቀይና የብርቱካናማ ከለሮች ውህደት እንግዲህ እነዚህ ሄደው በምድር ከባቢ አየር ውስጥ እንግዲህ አንግል ከሰሩ በኋላ ሄደው ቀጥታ ጨረቃ ላይ በሚያርፉበት ጊዜ የሶስቱ ጥርቅም ውህድ ጨረቃ ላይ ይንጸባረቃል ማለት ነው። ስለዚህ ቀይም ያልሆነ ብርቱካናማ ቧ ያልሆነ ቢጫ ያለን የሶስቱ እነዚህ የሶስቱ ውህድ ከለሮች ጨረቃ ላይ ሲፈጠር ጨረቃ ምን አይነት በዋናነት ብዙም ቀይ ያልሆነች፣ ብዙም ቢጫ ያልሆነች ነገር ግን ፈዘዝ ያለ ብርቱካናማዊ ከለር ብዙ ጊዜ ጨረቃ ላይ ይንጸባረቃል ማለት ነው። ስለዚህ በአጭሩ የፀሐይ ግርዶሽ ወቅት እንግዲህ ጨረቃ ቀይ የምትሆንበት ምክንያት አንድ አንድም በዚህ ነው ማለት ነው። ሁለተኛ ደግሞ ሁለተኛ ሌላም ምክንያት አለ ደሞል ሁለተኛ ደግሞ እነዚህ የብርሃናት የፀሐይ ብርሃናት እንግዲህ በመሬት ከባቢ አየር ውስጥ አልፎ ጨረቃ ላይ የሚያልፉት መሬት ከባቢ በመሬት ከባቢ አየር ውስጥ ደግሞ ብዙ ነገሮች አሉ። ሁለት አንድ ጋዞች አሉ ኦክሲጅን ናይትሮጅን ሌሎችም ካርበን ሌሎችም ብዙ አይነት ጋዞች አሉ ማለት ነው። ታዲያ እነዚህ የፀሐይ ብርሃን በእነዚህ ጋዞች ጋራ አጸግብሮት ያደርጋል። በውስጥ ደግሞ በነዛ ውስጥ ደግሞ ምኖች አሉ፣ ሞሌክሎች አሉ። እነዚህ ብቻም አይደሉም። በመሬት ከባቢ ከመሬት የሚለቀቁ የተለያዩ ምኖች አሉ። አንደኛ ዳመና አለ። ሁለተኛ ደግሞ በመሬት ከተለያየ በቮልካኖም ይሁን ብቻ በተለያየ ምክንያቶች አቧራዎች ወደ ከባቢ አየር ውስጥ ይበተናሉ። ታዲያ እነዚህ የፀሐይ ብርሃን ከነዛ አቧራ ከሆኑ ከደስት ከሆኑ እንዲሁም ደግሞ ከፍተኛ የሆነ የደመና ክምችት ውስጥ አልፎ የፀሐይ ብርሃን ላይ በሚያርፍበት ሰዓት ላይ እነዛ ነገሮች ጋር አብሮ ምን ያደርጋል? አጸግብሮት ያደርጋል። ስለዚህ ብርብራኑ ኦሪጂናል ብርሃኑን ይቀይርና አጸግብሮት ወይ ደግሞ ከአቧራው አቧራው ላይ የተንጸባረቀው ዳመናው ላይ የተንጸባረቀው ብርሃን ሄዶ ጨረቃ ላይ በሚያርፍበት ሰዓት ላይ ኦሪጂናል ከለሩን ይለቅና የተለየ ከለር ጨረቃ ላይ እንዲገለጽ ወይ ደግሞ ቀይም ያልሆነ ቢጫም ያልሆነ ብቻ በመካከሉ ደግሞ ለየት ያለ ከለር ጨረቃ ላይ እንዲጸባረቅ ያደርጋል። በዚህ ምክንያት ቀይ ጨረቃ የምትባለው ወይ ደግሞ ቀይ ከለር የፀሐይ ብርሃን ላይ የሚከሰተው በዚህ ምክንያት ነው ማለት ነው። አሁን ምጣኔው ደግሞ ምጣኔው አንዳንዴ ምጣኔው ደግሞ ይለያል። አንዳንድ ጊዜ የፀሐይ ግርዶች በወቅት እንግዲህ የፀሐይ ግርዶች ወቅት ጨረቃ ላይ የሚታየው የጨረቃ ላይ የሚታየው የቀዩ ከለር መጠን ምጣኔው አንዳንድ ጊዜ አነስ ያለ ነው፣ ፈዘዝ ያለ ነው። አንዳንድ ጊዜ ደግሞ ደመቅ ያለ ነው። ይሄ ደግሞ በምን ምክንያት ነው? ቅድም እንዳልኳችሁ ሲባል በወቅቱ ያ የጨረቃ ግርዶች በተከሰተበት ወቅቱ ላይ ያለው የፀሐይ፣ በመሬት ከባቢ አየር ውስጥ ያለው የደመና ክምችት ይወስነዋል ማለት ነው። ስለዚህ በዛ ነው በጣም የሳሳ ዳመና ካለ ኦሪጂናል ከለሩ ሙሉ በሙሉ እዛ ላይ ደመቅ ብሎ ይታያል ማለት ነው። ነገር ግን የፀሐይ ግርዶሽ ወቅት የፀሐይ ግርዶሽ ማለት ነው ሶሪ፣ የጨረቃ ግርዶሽ በሚከሰትበት ወቅት በመሬት ከባቢ አየር ውስጥ ያለው የደመና መጠን ከሰፋ ያለ ሰፋ ያለ የተከማቸ የደመና ክምችት ካለ ግን የፀሐይ ብርሃኑ በዛ በደመና ውስጥ አልፎ ጨረቃ ላይ ሲያርፍ፣ ስለዚህ ምን አይነት ይሆናል? ፍዝዝ ያለ ቀዩ መጠን ቀዩ ከለሩ ፍዝዝ ያለ ይሆናል ማለት ነው። ስለዚህ የፀሐይ ግርዶሽ ወይ ሶሪ የጨረቃ ግርዶሽ የሚባለው ነገር ምንነቱ፣ የሚንጸባረቅበት የሚከሰትበት ምክንያት በዚህ ነው ማለት ነው። ስለዚህ የጨረቃ ግርዶሽ ወቅት ጨረቃ ቀይ የምትሆንበት ምክንያት ወይ ደግሞ ቀይ ጨረቃ የደም ጨረቃ ተብላ የምትጠራበት ምክንያት በዚህ ነው ማለት ነው ስለዚህ ዛሬ የጨረቃ ግርዶሽን በሚመለከት በፀሐይ ውህደት ምክንያት የሚፈጠረው የጨረቃ ግርዶሽን በሚመለከት እንግዲህ ልሰራው ያሰብኩት መረጃን በዚህ አጠናቅቅ ያለው በጥሞና በትዕግስት ስላዳመጣችሁ በጣም በጣም አርግጫ አመሰግናለሁ ባላችሁበት ቦታ የፈጣሪ አብሮነት ጥበቃ ከእናንተ ጋር እወዳችኋለሁ ሰላም ኑልኝ ባይ ባይ